አብራችሁን ቆዩ፣ ተከብራችሁ ተመልካቾቻችን የቢዝነስ ጉዳዮቻችን ይቀጥላሉ። የአማራ ክልል ብረታብረት ኢንዱስትሪ ከቢጃይ ኢንዱስትሪያልና ኢንጂነሪንግ ሶሉሽን ጋር በትብብር ለመስራት መግባባት ላይ መድረሱን ዋና ስራ አስፈጻሚው ዘላለም በላይ ተናገሩ። ኢንጂነር ቢጃይ ናይካር የአማራ ብረታብረት ፋብሪካ ምርቶቹን ወደ ውጭ መላክ የሚያስችል አቅም እንዳለው መመልከታቸውን ገልጸዋል። አክሊሉም ንተስኖት ተጨማሪውን ይነግረናል። ተከታትለን እንማለሽ የቢጃይ ኢንዱስትሪያልና ኢንጂነሪንግ ሶሉሽን ስራ አስኪያጅና የምህንድስና ባለሙያው ቢጃይን አይከር ባሕር ዳር ከተማ ተገኝተው የአማራ ብረታ ብረት ኢንዱስትሪን ተመልክተዋል። ኢንጂነር ቢጃይን አይከር የአማራ ብረታ ብረት ኢንዱስትሪ ለሀገር የኢንዱስትሪ እድገት ትልቅ አቅም መሆኑን መመልከታቸውን ገልጸዋል። ይሄ ወርክሾፕ መኖሩን አላቅም ነበር። በእርግጥ ካየሁት በኋላ በጣም ነው የደነቀኝ። ምክንያቱም ኦልሞስት እኔ ሁ ለምሳሌ አንድ አገር ሊኖራት ይገባል የሚለው የፋብሪኬሽን ኢንጂነሪንግ ሾፕ አይነቱ ነው። እና ብዙ ነገር መስራት የሚችል ማለት ነው። የተለያዩ የምግብ ማቀነባበሪያ ፋብሪካዎችን፣ የተለያዩ የኮንስትራክሽን ፋብሪካዎችን፣ የኮንስትራክሽን ግብአቶችን የሚሰራ በተጨማሪም ደግሞ እዚህ የሚመረት ምርት ለቀጣዩ ለአፍሪካ ሀገራት ኤክስፖርት ማድረግ የሚችል አቅም እንደሚኖረው ነው የተገነዘብኩት። ኢንጂነር ቢጃይ ባለፉት አመታት ከዘጠና በላይ ፋብሪካዎችን አምርተው ማስረከባቸውን ተናግረዋል። በቀጣይ አጭር ጊዜ ውስጥ ከአማራ ብረታ ብረት ኢንዱስትሪ ጋር በጋራ ለመስራት መወሰናቸውንም ነው የገለጹት። አገሪቱ ውስጥ ከዘጠና በላይ ፋብሪካዎችን አምርቶ ያቀረበ ድርጅት ነው ያለኝ። ስለዚህ ይሄንን ነገር ወደ ሌላ ማስፋት ይጠበቅብናልና አሁን ከዚህ ድርጅት ጋር ከአማራ የብረታብረት ፋብሪካ ጋር አንድ ላይ በመሆን አንዳንድ ፋብሪካዎች አብረን ለማምረት በአጭር ጊዜ ውስጥ አሁን በሁለት ወር ጊዜ ውስጥ ምናምን እንደዚህ በማምረት ማሳየት ነው፣ አቅም ማሳየት ነው። የአገሪቱ ውስጥ አቅም ያንን መስራት መቻሉን ማሳየት ነው፣ ከዛ በኋላ ማስፋት ነው። ሶ ኮላቦሬቲቭ የሆነ ወርክ ኮላቦሬቲቭ የሆነ ስራ አብሮ ለመስራት ነው ስበው ማለት ነው። የአማራ ብረታብረት ኢንዱስትሪ ከውጭ የሚገቡ ምርቶችን በሀገር ውስጥ በመተካት ለኮሪደር ልማት የሚውሉ ግብዓቶችን እያመረተ መሆኑን ዋና ስራ አስፈጻሚው ዘላለም በላይ ተናግረዋል። ከኢንጂነር ቢጃይ ናይከር ጋር በጋራ ለመስራት እቅድ መያዛቸውንም ነው ያብራሩት። ገለጻ ካደረግንላቸውና ከጋበዝናቸው በኋላ በጣም ጽኑ ፍላጎት አላቸው። ብቁ እውቀት እንዳላቸው እናምናለን። ስለዚህ ይህንን እውቀታቸውን ተጠቅመን በእኛ ኢንዱስትሪዎች ውስጥ የሚገኙ ፋብሪካዎች ደግሞ የተለይ የማቅለጫ ኢንዱስትሪው የዚህ የማሽነሪ ኢንዱስትሪው ኮምቦልቻ ላይ የግብርና መሳሪያዎች ኢንዱስትሪ አለ። እነዚህን ኢንዱስትሪዎች በጋራ በመጠቀም በዚህ አንድ ወር ጊዜ ውስጥ ከትንሹ ከእንስሳት መኖ ማቀነባበሪያ ፋብሪካ ጀምረን እስከ ግዙፍ ኢንዱስትሪዎች እና ለተለያዩ ግዙፍ የመሰረተ ልማት ስራዎች እንደ አባይ ግድብና የመሳሰሉ ለስኳር ፋብሪካዎች የመሳሰሉ ሄቪ ዲቲ የሆኑ የማሽን አቅርቦቶችን ለመስራት እቅድ ይዘናል የፋብሪካውን የባለሙያና ና የማሽን አቅም በመጠቀም ከኢትዮጵያ ውጭ የኢንዱስትሪ ምርቶችን ማቅረብ የሚያስችል የጋራ መግባባት ላይ መደረሱንም ዋና ስራ አስፈጻሚው ገልጸዋል በተለይ ቡርኪና ፋሶ ላይ የማምረቻ ኢንዱስትሪዎችን ለማቅረብ ውል ይዘዋል። ስለዚህ በአማራ ብረታ ብረት ኢንዱስትሪ ውስጥ ደግሞ የማሽን አቅም አለ፣ ኢንዱስትሪ አቅም አለ፣ የሰው ኃይል አቅም አለ። እነዚህን ፋብሪካዎች በአጭር ጊዜ ውስጥ አምርቶ ለማቅረብ የሚያስችል አቅም ስላለን ይህንን ገበያ በጋራ በጋራና በትስስር በመፍጠር አምርቶ ገበያ ላይ ለማቅረብ ነው የታቀደው።